አራት ኪሎ ቤተ መንግሥት አካባቢ ምን ተፈጠረ? ማንም ያልጠበቀው ክስተት። መንግስት ከጎኔ ነው፣ ማንም ሊነካኝ አይችልም። አቡነ ገብርኤል። ሰላም ሰላም፣ ዲያብ ዩቲዩብ ተመልካቾቼ ዛሬም ደሞ ዩቲዩብ ቪዲዮ እናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት ይሄ ቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩት በሉ ለእግዚአብሔር ስም እጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ በድጋሚ በሉ ለእግዚአብሔር ስም እጠይቃለሁ። ወቅታዊ እና አዳዲስ መረጃ ስለ ቅዱስ ቤተክርስቲያናችን ዛሬም ይዘንላችሁ መተናል። ትንሽ ጠፍተን ነበርና ቃለን አሁን ደግሞ ተመልሰናል ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንለፍ። የኔ ቆንጆ ሰሚዋ ኪዳን እምረት እንቅልፍ የሚነሳ ደስታ ትስጥሽ። እግርሽ ብቻ ሳይሆን ልብሽም ወደ ፈጣሪ እንዲደርስ እግዚአብሔር ይዳሽ። ከሰው በታች ያደረገች ችግር አልፎ ለማመስገን ያብቃሽ። ያሰብሽን ሳትጨርሺ ሞት አይቅደምሽ። የኔ ሴት እግዚአብሔር በጊዜው ሁሉን ያደርጋልና ታገሺ። አንድ ቀን በጣም ታለቅሻለሽ፣ አዝነሽ ወይም ተጎርተሽ ሳይሆን እግዚአብሔር አምላክ ጸሎትሽን ሰምቶሽ። አሜን አሜን አሜን ያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው ይደረግላቸው። ለእናንተ የተመኟትን ልባም ሴት እግዚአብሔር አምላክ ለኔ ሚስጠኝ አሜን እያላችሁ ኮመንቱን አትደግድቁት። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለምትወዷቸው ሰዎች አድርሱልኝ። እኔም ችግር ውስጥ ነኝና ሁላችሁም በጸሎታችሁ አስቡኝ። እወዳችኋለሁ ቪዲዮን እንደተመለከታችሁ ነው አሜን አሜን አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች አሁኑኑ ይሁንላቸው ይደረግላቸው። የተዋዶ ልጆች ይህን ቪዲዮ ለምትወዱ ሰው ሼር ማድረጋችሁን እንዳትረሱ ለማለት ትፈልጋለሁ። እንግዲህ ወደ ቀጣይ መረጃችን ስናልፍ፣ እንግዲህ ወደ ደስታ መረጃ ነው የምናልፈው። ኢትዮጵያ ውስጥ እንግዲህ በዚህ ሳምንት ውስጥ አምስት ቤተክርስቲያኖች በድምቀት ተመርቀዋልና ይሄ ለተዋዶ ለሃይማኖታችን ኦርቶዶክስ ደስታ ነው ማለት ነው። እስቲ እነሱን ቪዲዮዎች ተመልክተን እንመለስ። ከዛ ወደ ቀጣይ መረጃ የምናልፈናል። ወደ ቪዲዮ ዲካን አምነት መድኃኒ ዓለምን ነው ምላችሁ። እሱ እንደዚህ ድንጋይ ተሸክሞ ብቻውን የመድኃኒ ዓለምን ቤት ጨረሰ። እኛ ግን ለምን ለመመረቅ ፈራን? የተዋዱ ልጆች፣ ቸሩ መድኃኒ ዓለም በህይወቱ በኑሮ ያልቀደመለት ሰው የለምና ይህን ቪዲዮ አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። እግሮች ሁሉ ወደ በርታ መድኃኒ ዓለም እንዲሆኑ በሉል እግዚአብሔር ስም ጠይቃለሁ። የፊታችን በ26 እና በ27 የቸሩ መድኃኒ ዓለም ቤት ይመረቃልና ሁላችንም ቃሊቲ ማሰልጠኛ አካባቢ የሚገኘው ቤተክርስቲያን በመገኘት እንድንመርቀው ስል በሉል እግዚአብሔር ስም ጠይቃቸዋለሁ። ኮመንቱን መድኃኒ ዓለም ዓለም መድኃኒ ዓለም መድኃኒ ዓለም ሃያ ሰባት እያላችሁ አጥለቅልቁልኝ። እባካችሁ ምንም ባታረጉ እንኳን ይህን ቪዲዮ አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ለባለማኅተቦች ይህን ቪዲዮ አድርሱልኝ ኦርቶዶክሳውያን ሁሉ

ሌላ የሰማይ ስርዓት በምድር የሚፈጸምበት ታሪካዊ ልዩ ህንፃ በቅዱስ ፓትርያርኩ ተባርኮ ተመረቀ። ምዕመናን የዘመናት መሻታቸው ሞላ። የሰላሳ አመት ጉጉት እንሆ በእግዚአብሔር እርዳታም ተጨበጠ። አዲስ አበባ ሊሆንን ቤትም ብንዞር የቤተ ክርስቲያንን ጉልላት እንመለከት ይሆናል እንጂ ሙሉውን ከነመሰረቱ ቤተ ክርስቲያንን መመልከት አይቻለንም። የደብር ቅዱስ ደብረ ቀርሜሎስ መድኃኔዓለምና ጻድቁ አቡነ ገሪማ ቤተ ክርስቲያን ግን ነመሰረቱ ሙሉን ሰው በአይን ሞልቶ ይታያል። እንግዲህ ቪዲዮ እንደተመለከታችሁ ነው። በጣም የሚያስደስት መረጃ ነው። የተዋሕዶ ልጆች እንግዲህ አዲስ አበባ ላይ ሶስት ቤተ ክርስቲያኖች ተመርቋል። ላፍቶ መድኃኔዓለም አሊቲ በርታ መዳኔ ለም እንደዚሁም ካራ ኮተቤ መዳኔ ለም ተመርቋል በታላቅ ድምቀትና በጣም ደስ የሚል መረጃ ነው ማለት ነው። እግዚአብሔር አምላክ ስሙ ከአጥናፍ ዓለም እስከ ካጥናፍ ዓለም የተመሰገኑ ለማለት ወደ ቀጣይ መረጃ ስናልፍ እንግዲህ ከወደ አራት ኪሎ የተሰማ መረጃ አለ። ቪዲዮን ተመልክተን እንመለስ። ከወደ አራት ኪሎ ሰበር የሆነ መረጃ ተሰምቷል ከጠቅላይ ቤተክነት አካባቢ በኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ የሆኑት ብፁዕ አቡነ ጴጥሮስን ጨምሮ ሌሎች ሁለት ሊቃነ ጳጳሳት ለግንቦት የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ወደ ሀገር እንዲገቡ ከመንግስት ፍቃድ ስለመገኘቱ ነው የተሰማ። መንግስትን የሚያናገሩ ከመንግስት ጋር ውይይት የሚያደርጉ ብዙሃን አባቶች መሰየማቸው የጥቅምት ጉባኤ ላይ የሚታወስ ሲሆን እኚሁ አባቶች ከመንግስት ጋር ባደረጉት ንግግር ለግንቦት ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ቴዎፍሎስ ዶክተር፣ ብፁዕ አቡነ ያይቆ ወደ ሀገር እንዲገቡ ፍቃድ የተሰጣቸው ሲሆን ብፁዕ አቡነ ሉቃስ ግን እስካሁን ምንም አይነት መረጃ አልተገኘም። በነገራችን ላይ ይቅርታ አድርጉልኝ። መቼም አልደለላችሁም አይደለ? በኢትዮጵያ ውስጥ ትልቁ ችግር ምንድን ነው? ቅድም ስጠይቅ ነበር ነበር ካንተ ጠይቄ ነበር። በኢትዮጵያ ውስጥ ትልቁ ችግር ምንድን ነው? የመጨረሻው ትልቁ ችግር ምንድን ነው? በክርስትና ውስጥ ክርስቲያን ያልሆነ ክርስቲያን መሆን፣ ክርስቲያን ሳይሆኑ ክርስቲያን መሆን። እንደዚህ እኮ ነው። በተለይ ቄሳ ቄሶቹ ቄስ የለም እዚህ ስንት ነው አላችሁ። እናንተም ምሰሩ ናችሁ። ቄሶች አደላችሁ ው ቤተ ክርስቲያን አይምሯችን ውስጥ የለችም። ቤተ ክርስቲያን የምናገኘው ጥቅም ነው ያለው። እኛ ወንድሞቻችን ጵጵስና ከአይምሯቸው ቢኖር ጵጵስና የሚሰጠው ጥቅም እንጂ የጵጵስና ኃላፊነት ስላልገባቸው ነው ወጣ ብለው ቀሚሳ ለባብሰው ጳጳስ ነን ያሉት ቪዲዮውን እንደተመለከታችሁ ነው እንደዚህ ከሀገር ውስጥ እንዳይገቡ የታገዙት አባቶች እንደምትመለከቱት ናቸው። እነ አቡነ ጴጥሮስን የመሰሉ ድንቅ አባቶቻችን እንግዲህ ወደ ሀገር ውስጥ እንዳይገቡ የተደረጉት በጣም የሚያሳፍር ተግባር ነው። እንግዲህ እነዚህ አባቶች ፖለቲከኛ አይደሉም፣ ዘረኛ ጎጠኛ አይደሉም። ለአማኒዎች ለቅድስት ቤተክርስቲያናችን የቆሙ አባቶች ነበሩ። እንግዲህ በመንግስት ኃይል ምክንያት እንግዲህ ሀገር ውስጥ እንዳይገቡ ተደርጓል። ሃይማኖታችንን የማዳከም ነገር ነው። አሁንም የቅድስት ቤተክርስቲያን እርስቷ እየተወሰደ ይገኛል። አባቶች አሁንም በአራቱም ማቅጣጫ እየታረዱ እየተገደሉ ይገኛል። በጣም የሚያሳፍሩ ተግባሮች እየቀጠሉ እንደሆኑ እየተመለከት እንገኛለን። የቤተክርስቲያንን እርስት ነጥቁ እንግዲህ ለተለያዩ ለቸርች አገልግሎቶች እየተሰጡ መሆኑን እንግዲህ እየደረሰን ያለው መረጃ ያመለክታል። በጣም የሚያሳፍሩ ተግባሮችን እየተመለከት እንገኛለን። እንግዲህ እንደነ አቡነ ገብርኤል አይነት ደግሞ። ለሆዳቸው የቆሙ አባቶች እንደዚሁም ለፖለቲካ የቆሙ አባቶች ለዘራቸው ለጎጣቸው የቆሙ አባቶች እንግዲህ አምቦ ክልል ላይ ገብተው እየሰሩ ያሉትን ችግር መመልከት ስላላችሁ ሳይሮስ እነሳይሮስ ሳይሮስ ቡድን እንግዲህ ከሁለት ዓመት በፊት ሲሰራ የነበረውን ግፍ እንግዲህ አሁንም እየሰሩ ይገኛሉ። ወጣቱ ባለፈው ከሁለት ዓመት በፊት የረገፈው የሻሸመን ወጣት ትዝ ሊላችሁ ይገባል። የአርሲ ነገሌ ወጣት ልክ ሊገባችሁ ይገባ ነበር። አሁንም ወጣቱ እንዲረፍ ይደረግ የተለያዩ አጀንዳዎች እየተሰጡት ይገኛሉ። ይሄ ነገርና ባካችን ባካችን አብዝተንን እንጸልይ ለማለት ትፈልጋለሁ። ሃይማኖታችን አሁንም ችግር ውስጥ አደጋ ውስጥ ነች። እንግዲህ ቤተክርስቲያን ውስጥ እየገቡ እንግዲህ አሁን ምንፍቅናን እየዘሩ ይገኛሉ። አሁንም ጫማቸውን ሳይወልቁ ቤተመቅደስ ውስጥ እስከ ጫማቸው እየገቡ ይገኛሉና በጣም የሚያሳፍር ተግባር ነው እየተደረገ ያለው አይተንም ሰምተነው የማናውቀው ነገር እየተደረገ ያለው በጣም የሚያሳፍር ተግባር ነው። ከሁለት ዓመት በፊት ሳይሮስ እንደዚህ አድርጎ ነበር። አምቦ ክልል ገብተው አሁንም አቡነ ገብርኤል ገብተው ከታገዱበት እንግዲህ አልቀመጥም ብለው ሄደው እንግዲህ ብዙ ካህናቶችን እንደሾሙ ብዙ ዲያቆናትን እንደሾሙ እየተመለከትን እንገኛልና እና በጣም የሚያሳፍር ተግባር ነው። እስቲ ወደ ቪዲዮ እንግባ።

ቪዲዮን እንደተመለከታችሁ ነው። እንግዲህ እንደነዚህ አይነት አባቶች ቀናቸውን እየጠበቁ እዚህ አማለይ ቅዱስ ቅድስት ቤተክርስቲያን ለዚህ የተዋዶ ልጆች ላይ መርዛቸውን እየረጩ ይገኛሉና በጣም የሚያሳፍር ተግባር ነው እየተመለከትን ያለነው። እንግዲህ የመንጋው መሪ መዳከሙን እየተመለከተን እንገኛለን። አባቶቻችን በዚህ ሰዓት ተጨንቀዋል ተጨበዋልና፣ እባካችን እባካችን አብዝተን በጸሎታችን እናስባቸው ለማለት እፈልጋለሁ። ከዚህ ከሁለት በፊት ሲደረግ የነበረው የሻሸመኔ ኦርቶዶክሲያኖች ላይ የተደረገው የንጹሃን እንግዲህ ያለ እንግዲህ መንግስት ስነሳይሮስን ሲያገዛቸው እንደነበረ ተመልክተናል። አሁንም እንግዲህ እንደነዚህ አይነት ጥረቶች እየተደረጉ ይገኛሉና፣ እባካችን እባካችን ኦርቶዶክሳውያን አብዝተን እንጸልይ እንጹም ለማለት እፈልጋለሁ። እስቲ መምህራችን ያስተላለፈው መልእክት አለ፣ እሱም ቪዲዮ ተመልክተነው እንመለስ። ምህራን አድናቂዎች አሉ። በአብዛኞቻችን መመናዘን መምህራን ማድነቅ መምህራን ማድነቅ ማለት ምን መሰላችሁ? ክፋት ላይኖሮ ይችላል፣ መነሻው ግን መጨረሻው ችግር አለው። ለምሳሌ ወደዚህ ጠበል ቤት ወደዚህ አዳራሽ ወደዚህ ግቢ የገባችሁት የትኛው በር ነው? በዛ በር ነው አሉ። ወይስ በላይ አድርጎ ይመጣል? በዚህ ነው የገባችሁት። እዚህ ለመግባታችን ምክንያቱ ያ በር ነው። ባለውለታችን አይደለም? እዚህ ለመግባታችን በሩን አቅፎ አንድ ሰው እንደው ባለ ውለታ ብሎ ይውላል። እዛው ይሄ በር እኮ የመቃወም የገባው የሰባኪያን የአገልጋዮች ዋነኛ ሚናቸው ሰዎችን ወደ ማን እንዲገቡ ማረብ ነው ወደ እግዚአብሔር ሰውየው ሰባኪው ላይ ድርቅ ብሎ ከቀረ በሩን አጥፎ ቀረ ማለት ይሄ ደግሞ አደጋለሁ በሩን ሊዝግ ይችላል ሊበላሽ ይችላል በኋላ ሲሰበሩ አብረ እንዳትሰበር ማለት ነው ሲወድቁ አብረ እንዳትወጡ ሸምበቆ የተደገፈ ሰው መጨረሻ ነው መምህራንም በማድነቅ አይጸደቅም ክርስቶስ ምን አለ ዳግመኛ ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት፣ እኔን መተህ መምህር ሆይ ብለህ ስላሞገስከኝ አይደለም፣ ተአምር አይተህ ስላደነቅ አይደለም። የሚዳነው ምስጢራተ ቤተክርስቲያን በመፈጸም ነው። ለኒቆዲሞስ ምስጢረ ጥምቀትን ስትፈጽም ነው፣ በእኔ አምነህ ስትጠመቅ ነው። ያኔ ነው የእግዚአብሔር መንግስት የምትወርሰው አለው። ለእኛስ ተጠምቀናል። ክርስቶስ ምንድን ነው ይለህ? መምህራንም በማድነቅ ሳይሆን ንስሐ በመግባት ነው። መምራንም በማድነቅ ሳይሆን የክርስቶስን ስጋና ለምን በማለት ነው። ካልት ካልተቀበላችሁ ካልቆረባችሁ የእግዚአብሔር መንግስት ልትወርሱ አትችሉ። ሰው የሚድ ነው እንደ ጥምቀት ያሉ ምስጢራተ ቤተክርስቲያንን በመፈጸም ነው እንጂ መምህሩ ለመምህራችን ቃሎትን ያሰማል። እንግዲህ አብዛኞቻችን የትምህርቱ ሳይሆን የመምህራን አድናቂ ነን እና እባካችሁን ወደ ራሳችን መለስ እንበል ለማለት ፈልጋለሁ። እንግዲህ የምንወድበት የተለያየ መንገድ ሊኖረን ይገባል። እንወደዳቸው መምህራኖቻችን ጥሏቸው ማለት አይደለም። ግን ደግሞ ሰው አምላክ እስከነውን ድረስ አይሁን ለማለት እፈልጋለሁ። እኔ አባ እንትና ትምህርት ካልሆነ አልሰማም የምንል ሰዎች አሉ። እና እባካችሁን እባካችሁ ከእንደዚህ አይነት ድርጊት እንጠቀም እንቆጠብ ለማለት ከእንደዚህ አይነት ድርጊት እንቆጠብ ለማለት እፈልጋለሁ። እንግዲህ በዘመናችን እነ መምህር መረታብን ማየት ትችላላችሁ። የተለያዩ የተለያየ መምህራኖችን ማየት ትችላላችሁ። አጥቶ አሁንና አባ ገብረ ኪዳን አሉ፣ እነ መምህር ይበሉ አሉ፣ እነ ዲያቆኔኑ ነው ኃይል ያለው ይሄን ትምህርት ይሰጣልና እግዚአብሔር አምላክ በዘመናችን ያየናቸው ድንቅ መምህሮች ናቸውና እግዚአብሔር አምላክ ይጠብቃቸው ለማለት ፈልጋለሁ። አሁንም ለነገራችሁ የሚፈልገው ኦርቶዶክሳውያን ምንም መሸበር መደንገጥ አያስፈልግም። እንግዲህ እና አርዮስም በጊዜያቸው እንደዚህ ያደርጓቸው ነበር። ሊቃውንት ነበሩ፣ ሊቅ ነበሩ፣ ከማንም በላይ ያውቁ ነበር። ግን እግዚአብሔር አምላክ ላይ ነው የተሳለቁት እና ይሄ ሁላ ነገር ይሄ ሁላ መከራ የደረሰበት አርዮስ እንግዲህ በእንደዚህ አይነት ግፍ ነው ማለት ነውና፣ ሲኖዶስ አሁን ማውገዝ ያለበትን ሰው ማውገዝ አለበት ብዬ አስባለሁ። አባቶቻችን በመንፈስ ቅዱስ ነው የሚመሩት። እግዚአብሔር አምላክ መንገዱን የምራቸው ለማለት ፈልጋለሁ። መሸበር መደንገጥ አያስፈልግም። ሁላችንም አብዝተን እንጸልይ ለማለት ፈልጋለሁ። ሁላችሁም ወዳችኋለሁ። ወቅቴና አዳዲስ መረጃ ዛሬም ስለ ቅዱስ ቤተክርስቲያናችን አደረስናችሁ። በቀጣይ ወቅት አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ እስቲ 40 ሺህ ሰብስክራይብ እናስገባው፣ ለማለት ፈልጋለሁ። ሁላችንም ወዳችኋለሁ። ይሄን ቪዲዮ ሼር ለሚደረግላቸው ሰዎች ሼር አድርጉላቸው። ወዳችኋለሁ። ሰላም ቆዩ።